ፍቅር እስከ መቃብር ደራሲ ሀዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር ስሙን ሲሰማ የተከደኑ አይኖቹን ገለጥ አድርጎ በፊቱ የቆሙትን መነኩስ አየና ሰብለ አለ፣ ጣር በሚጎትተው ድምፅ። ምንም ደበሎ ለብሳ የደበለው ቆብ ደፍታ ልትደርስበት ትችላለች ተብሎ በማይገመት ቦታ ብትገኝ ምንም ደሟ ደርቆ ስጋዋ አልቆ የሳሳ ቆዳዋ ባጥንቷ ላይ በማሸጊያ የተለጠፈ ቢመስል፣ ምንም የሰብለ ጥላ እንጂ ሰብለ ባትሆን፣ ምንም ውበቷንና ደምግባቷን ራብና ጥም ራብና መንገላታት ቢቀሟት፣ ምንም እንኳ ሰብለን ሰብለ ካደረጋት ሁሉ ከመንፈሷ ውበትና ብርታት በቀር የተረፋት ነገር ባይኖር፣ በዛብህ አይኑን ገለጥ አድርጎ ሲያያት ወዲያው አወቃት። እንዲህ ላላ መልጠው መከራዬን ፊት ለፊት መቅጠቡን ፈርጄ ስሰሽ ቆየሁ እንጂ አንተ መሆንህን ገና ቅድም ሰውነቴ ነግሮኛል። ከአንተና ከኔ በቀር እግዚአብሔር በሌላ እንዲህ እንደማያጨግን አውቀዋል። እናንተ እግዚአብሔር እናንተ እግዚአብሔር አይነት ትባላል የት ነው? ምን አለ? ምን አልኩ? እግዚኦ እግዚኦ እያለች እየጮኸችና እንደ እብድ እየለፈለፈች ስትወድቅ ስትነሳ በዛብህ የተኛበትን አልጋ እየዞረች አንድ ጊዜ ራሱን አንድ ጊዜ እግሩን እያቀፈች ስትስም ጭንባዋን እያጎረፈች እየወደቀችም እየተነሳችም እግዚአብሔር እዛ ፊቷን እንደቆመ ሁሉ አይኗን ፊት ለፊት ፍጥጥ አድርጋ እሱን ስትወቅስና ስታማርር ደግሞ ተመልሳ በበዛብህ ላይ እየወደቀች እግዚኦ እያለች ስትጮ ውሃ ልጄ፣ ውሃ ልጄ፣ ከንበል አርገኝ፣ ሞተ አረፈ አሉ። ወይዘሮዎች የሽመቤት ከውጭ ልቅሶውን ሲሰሙ እየሮጡ ገብተው ደረታቸውን እየመቱ ነገር ግን ወደ በሽተኛው ቀረብ ብለው ቢያዩ እሱም ያያል፣ ይንቀሳቀሳል፣ አልሞተም። ምንድን ነው ነገሩ? ምን ሆኖ አባቴ አመሟ አሉ። ሰብለን በበዛበ እግር ላይ ወድቃ ከምታለቅስበት አንስተው፣ እኔማ ምን ሆናለሁ? ይህን ሁሉ ለእኔ ባደረገውማ ደህና ነበር። ይህን ሳላይ ብሞትማ መልካም ነበር። ምን ሆኑ እስቲ እንገሩኝ ባኮ ባኮ ባኮ ቀና ያድርጉኝ እመቴ አለ በሽተኛው አቋርጦ ወይዘሮ ሽመቤት ከጥቂት ጊዜ በፊት በእንግድነት የተቀበሏቸው መነኩሴ ቆቧቸውን ጥለው እያለቀሱ እንደ እብድ ያልተያያዘ ነገር ሲናገሩ ይተመለከቱ የሚያደርጉትን አተው ግራ ገብቷቸው ሳለ ከዚያ ወደ እሱ ሄደው ከተኛበት ቀና ሲያደርጉት እሱንም ሲያለቅሳዩ ምን ነገር ነው? ምን ጉድ ነው? አሉ። በዛብህን ደግፈው አስቀምጠው ለአጭር ጊዜ ወጥተው ቢመለሱ ለቤታቸው ፍጹም እንግዳ መሆናቸው ከማስገረሙም ሌላ አስፈራቸው። እባክዎ አታልቅሽ ይበሏት ወዲህ ነው ይበሏት አለ በዛብህ በደከመ ድምፅ ማንን ሰ ሰብለን ምን አለ ይሻለው ይሆን ይተርፍ ይሆን ሰው እንዲሆነው ይተርፋል ሰው እንዲሆነው ይተርፋል አለች ሰብለ ባለቤቷ በሽተኛውን ሲያነጋግሩ ቀረብ ብላ እሱ ያው መሰንበቻውን ሲያተኩሰው የሚቃዠው ነው። አሁንም የሚቃዥ አተኩሶት ሲቃዥ ከሰብለ በቀር ሌላ ቃል ካፉ አይወጣ። ሰብለን ጥሩልኝ፣ ሰብለት አንሳኝ፣ ሰብለት አስተኛኝ፣ ሰብለት ደግፈኝ እያለ እሷን ስም ብቻ እንደ ጸሎት ሲደግም ነው የሰነበተ። አሁንም እንደዚያው እንደ ልማዱ ሰብለን ጥሩልኝ ነው የምለው። አተኩሶት መቃዣቱ ነው።

እስቲ እግዚአብሔር ያሳየው ምንድን ሰው በሰው እንዲህ ይጨክናል። ልብሱን ገፎ ገንዘቡን ዘርፎ ቢተውት ምናለ። ዘመድ አልገደለባቸው ንስታ አይካፈላቸው። አይ ድሮውት እንኳን አውቁ የምን እንዲጨክኑበት ሰዎች አይደሉ የሚወዱትና የሚወዳቸው የላቸውም። አለች ሰብለ አቋርጣ እንባዋን እያቆረፈች። ወይዘሮ የሽም ቤት የሚናገሩት ቅጡ ጠፍቷቸው እንዲያው ፍዝዝ ብለው ሰብለን እየተመለከቱ ዝም ብለው ቆሙ። ደህና ነኝ እኮ ደህና ነኝ እኮ፣ አይዞሽ፣ ደህና ነኝ። ነይ ነይ፣ እዚህ ተቀመጭ እና ደግፍኝ፣ ነይ አለበዛብህ አንዳንዱን ቃል መጨረስ ልክ እንደ ክፉ ዳገት አድክሞት መሐከል ላይ እያቋረጠ እያረፈ፣ ከዚያ አልጋው ላይ ወጥታ እያለቀሰች ደግፋው ተቀመጠች። ወይዘሮ የሽመቤት ምንም እንኳ የበዛብህና የሰብለን ታሪክ በሙሉ ባያውቁም፣ የዚያን ዕለት ሁኔታቸውን በማየት ብቻ ስቅስቅ ብለው አለቀሱ። ትንሽ ቆይተው ቀሚስና ኩታ ሰጥቷትና

ሲያነሱትም ሆነ ሲያስተኙት ራሱ ጭምር እየረዳ አንዳንድ ጊዜ እንዲያውም ከሰብለ ጋር እየተጫወተና ለመሳቅም እየሞከረ ለልቧ የተስፋ ጮራ ሲያሳየው ሰነበተ። ከዚያ በሦስተኛው ቀን እንደገና መድከም ጀመረ። የኃይል ትርፍራፊ፣ የሕይወትን ጥፍጣፊ አንድ ላይ ቢጠራቅም ትንሽ ሊያቆይ ይችል እንደሆነ እንጂ ያኖራል አይባልም። የፍርፋሪ ፍርፋሪ የእንጥፍጣፊ እንጥፍጣፊ የለው ያልቃል፣ አለቀ። በተገናኙ በአምስተኛው ቀን ደግፋው እንደተቀመጠች እቅፏ ላይ አረፈ። በዛብህ በሞተ በአስራ ሁለት ዓመቱ አንድ የጎጃም ሰው አዲስ አበባ ሰንብቶ ወደ ጎጃም ለመመለስ ከአሽከሩ ጋር ጎሃጽዮን ከቀትር በኋላ በዘጠኝና በአስር ሰዓት መካከል ላይ ደረሰና እዚያ ከበቅሎ ወርዶ እንካ በቅሎን ይዘህ የምናድርበት ደህና ቤት ፈልገህ ስታገኝ ተመልሰህ እዚህ ቆየኝ ብሎ በቅሎውን ላሽከሩ ሰጥቶ እሱ ወደ ቤተ ክርስቲያን ገባ። ደጀ ሰላሙን እንደገባ መጀመሪያ ወደሚገኘው ጥድ ሄዶ ተሳለመና ጸሎተ ማርያም ከደገመ በኋላ ዝም ብሎ ቆሞ በዙሪያ ገባው ያለውን ይመለከት ጀመር። ይገርማል፣ ጎጃም ስመጥር የሆኑት ትልልቅ አድባራት ሁሉ ክዳናቸው ሳር ሆኖ እዚህ እንደ ጓሀጽዮን ያሉት ትንንሽ ደብሮች ቤተ ክርስቲያናቸው ብቻ ሳይሆን ዕቃ ቤታቸው ሳይቀር ቆርቆሮ ተከድኗል። ቆርቆሮውን መንግስት ሰጥቶ ይሆን ወይስ ሀገሬው አዋጥቶ መግዛት ይችላል? የሚጠይቀው ባገኝ ጥሩ ነበር እያለ በሀሳቡ ሲጠጅ፣ አንቺ ታገኘው እባክሽ ወፍጮውን ቶሎ ጠግና አውጭልኝ፣ ፀሐይ ሳይበርድ እንዲደርቅና መገበሪያውን እንድፈጨው አለ አንድ ድምፅ። መንገደኛው ዘወር ቢል በስተቀኙ በኩል እሱ ከቆመበት አቅራቢያ አንድ መቃብር ቤት ደጅ አንድ መነኩሲት ስንዴ አስጥተው ይለቅማሉ። ጀርባቸውን ለመንገደኛው ሰጥተው ስለተቀመጡ ፊታቸው ሊታየው አይችልም። ነገር ግን ሽበት በርከት ብሎ ያሰረገው ጠጉራቸው ከኋላ በኩል ከቆባቸው በታች ስለሚታይ በእድሜ ጠና ያሉ መሆናቸውን ከሩቅ መገመት ይቻላል። እኔ አካባቢቷ ናቸው። እስቲ ልሂድና ልጠይቃቸው፣ እሳቸው ሳያውቁ አይቀሩ አለና መንገደኛው ወደ መነኩሴቷ አመራ። እንዴት ዋሉም ወይ? አለንግዳው እግዚአብሔር ይመስገን፣ እንዴት ዋሉ ጌታው? አሉና መነኩሴቷ አንድ ጊዜ ቀና ብለው እንግዳውን የውልብታ ያክል በዓይናቸው አሳልፈው ወዲያው ወደ ስንዴ ለቀማው ስንዴውን ከጉድፍ መለየት አቅቷቸው እንዲሁ እጃቸውን ተሰጣው ስንዴ ላይ ጣል አድርገው ቀና ብዬ ልቆይ እያሉ ሲጨነቁ፣ እባኮ አንድ ነገር ልጠይቆ እናቴ አለ መንገደኛው። ምን አሉ መነኩሲቷ። ቶሎ ቀና ብለው አይናቸውን እንግዳው ላይ ተክለው እሱም ማስተያየታቸው አስገርሞት ሊጠይቅ የፈለገውን መጠየቅ ትቶ ዝም ብሎ ይመለከታቸው ጀመር። ከዚያም አይኑን የመለሱ እንደሆን ያ ሰው ያመልጦታል እንደተባሉ ሁሉ እንዲሁ አይናቸውን ሳያረቁ ፍጥጥ አድርገው መንገደኛው ላይ እንደተከሉ ቀስ ብለው ተነሱና ማን አንተ አያ ካሳ ነህ ወይስ ቃሻል አሉ በሻካራ ድምፅ መንገደኛው ልክ መብረቅ ፊቱ እንደወደቀ ክፉ ብሎ ደንግጦ አይኖቹን በጥፍ አውጥቶ መነኩሴቷን እየተመለከተ ዝም ብሎ ቆመ እንዴት ያለ ነገር ነው ስሙን እንዲያ አድርጋ በእንዲያ ያለ ድምጽ የምጠራው ሰብለ ነበረች ብቻ እሷ ከሞተች አስራ ሁለት አመት አልፏል። የሰብለን የወዳጁን ድምጽ ለሚያረው ጌጥ መነኩሲት ማን ሰጣቸው? ምን አይነት ነገር ነው? አይኑን አፍጦ እንደቆመ ትንሽ ሲያስብ ቆየና፣ አው ካሳ ዳምጤ ነኝ። እሱ ማን ነው የምንተዋወቅበትን ዘነጋሩት ዘነጋው? ይገር ይገርምኝ እናቴ አለ አያ ካሳ ሊወጣ አለ። ሰብለኮ ነኝ ረሳኸኝ፣ ብላ እንባ እንደ መስከረም ዝናብ ደቦል ደቦል ሆኖ ፊቷን ሳይነካ እየወደቀ ክንዶቿን እንደ ክንፍ ቀኝና ግራ ዘርግታ አጎቷን ልታቀፍ ስትሄድ እሱ እንደተወጋ አውሬ ጓጉሮ ፊቷ ወድቆ መሬት እየነከሰ እግሯን እየሳመ ይጮህ እግዚኦ ይል ጀመረ ወድቆ ከሚንከባለልበት ለማንሳት አቅም አጣች ብትለምነውም ብታባብለውም አልሰማት አለ ስለዚህ እሷም ቆማ ሁኔታውን እየተመለከተች ጮሃ ማልቀስ ጀመረች ሰብለ ልጄ እህቴ እናቴ አንጀቴ አንቺ ነሽ አንቺ ነሽ እንዲህ ከሰውነቴ ይወጣሽ አንቺ ነሽ እንዲህ ምልክትሽ ጠፍቶ እኔ ከሰውነት ልውጥ እኔ ምልክት ሳ የእኔ ምልክት እኔ ልረሳ ልጄ ልጄ እያለ እግሯን በንባው እያጠበ ሲስም የእሱ ልቅሶ ያጣችውን ብዙ መልካም ነገርና ያገኛትን ብዙ ክፉ ነገር አንድ ላይ አድርጎ በየእውነተኛ መልኩ አሳያትና እሷም እንደሱ ስቅቅ ብላ አለቀሰች። ከዚያ በየመቃብር ቤቱ ያሉት መነኮሳት እና ልቅሶውን የሰሙት ሁሉ ተሰብስበው ሰብለና ጉዱ ካሳ የሚያለቅሱበትን ምክንያት ሳያውቁ እንዲያው የእነሱን አለቃቀስ በማየት ብቻ አብረው ሲያለቅሱ ብዙ ቆይተው ሲደክማቸው ለልቅሶ ምክንያት የሆነውን ነገር መጠየቅና ሰብለንም አጎቷንም ዝም እንዲሉ መለመን ጀመሩ። ጉዱ ካሳ ምንም እንኳ የሚገላግሉትን መነኮሳት ላለማሳዘን ለጊዜው ዝም ቢል፣ እነሱ ከሄዱ በኋላ ሰብለን ባየ ቁጥር ሳጉን ማዋጥና አምባውን ማገዳቅቶት እንዲሁ እንዳለቀሰ አመሸ። በኋላ ብቻ በእሷ መጽናናትና ማበበል ብዛት ጸጥ እያለ ሄደ። ለመሆኑ ምንድን ነው እንዲህ ያደረገሽ? ብዙ ጊዜ ታመሽ ኑሯል። ምን ሆን? ደህና ነኝ እኮ አያ ካሳ ብዙ ጊዜ አስተኝቶ የሚያቆይ በሽታም የለኝ ደህና ነኝ አንዳንድ ጊዜ ብቻ ድንገት ብርቱ ድካም ይደክመኝና ወዲያው ራሴን አዙሮ ይጥለኛል ከዚያ በኋላ አንድ ቢበዛ ሁለት ቀን ተኝቼ እነሳለሁ ይህ ብቻ ነው ሌላ በሽታ እግዚአብሔር ይመስገን የለብኝም መቼ ጀመረሽ ወዲያው በዛብህ እንደሞተ ጉዱ ካሳ የበዛብን መሞት ሲሰማ ድምፁን ሳያሰማ አንገቱን ደፍቶ እምባውን ሲያፈስ ቆየና። ተገናኝታችሁ ኖሯል አለ አንገቱን ከደፋበት ሳያቀና ቀና አዎ ለአምስት ቀን ብቻ ምን ገደለው የአባ ሽፍታ ደብድቦት ደግሞ ቆየኝ ከዚያ ሁለቱም አንገታቸውን ደፍተው ብዙ ሲተክዙ ከቆዩ በኋላ ለምን መነኮስሽ? አለ። ቆርበን ነበር፣ ስለዚህ እሱ ሲሞት መነኮስኩ። ታሞ ደግሞ ከደረስሽ እንዴት ቆረባችሁ? ከመሞቱ በፊት አንድ ቀን ቀደም ብሎ ሲቆርብ በቃል ኪዳን አጋብተው አንድ ላይ እንዲያቆርቡን ገበዙን ለምኜ አቆረቡን። ለአንቺ ሲሆን እንዲሁ ለጊዜው ባዘንሽ ምክንያት ይናስቢ። ካህናቱ ግን ደክሞ መቃብር አፋፍ የቆመ ሰው ከጤነኛ ሴት ጋር አጋብተው ማቆረባቸው የሚያስገርም ነው አለ ጉዱ ካሳ። ትንሽ ሲያስብ ቆይቶ እጅግ ደጎች ናቸው፣ የኔን ፈቃድ ለመፈጸም ነው እንጂ መጀመሪያ፣ አሁን አንተ እንዳልከው ከደከመ በሽተኛ ጋር ጤነኛ ሴት አጋብተን አናቆርብም ብለውም ቢብለው ነበር ነገር ግን ምንም ቢሆን መመንኮሴ የማይቀር መሆኑን ሲረዱ የፈለግኩትን አደረጉልኝ። መቼም የሆነው ሆኗል፣ እንደገና ወደኋላ ተመልሶ የሆነውን መለወጥ አይቻልም። ብቻ እንዲያው ለነገሩ ለምን መመንኮስ ፈለግሽ? አለ ዘለግ ያለ ጊዜ ዝም ብሎ ሲተክዝ ከቆየ በኋላ ምን ላድርግ እንዴት ምን ሰው ሁሉ ምን ያደርጋል? የሚወደው የሞተበት ያዝናል እንጂ አብሮ ሞቶ ያውቃል? እኔም እኮ አዘንኩ እንጂ አልሞትኩ፣ አለች ትንሽ ይቅርታ ፈገግታ ፈገግ ብላ። እንዳንቺ ላሉት መመንኮስ መሞት ነው፣ አለ በሻከረ ድምፅ። ለመመንኮስ ያስወሰኑ ሁለት ምክንያቶች ናቸው አለች። አንገቷ እንደፍታ መሬት መሬት እያየች ስታስብ ቆየችና፣ ምን እና ምን፣ አንዱን ስሙን አላውቀውም፣ ሁለተኛው ፍርሃት ነው። ፍርሃት ያልሽውን ምን እንዳስፈራሽ በኋላ ትነግሪኛለሽ። ነገር ግን ስሙን አላውቀውም ያልሽው ስሙን እንኳን የማናውቀው ነገር ለኑሮ ተስፋ አስቆርጦ እንዴት ሊያስመነኩስ ይችላል? ስሜት ይልንገረና አንተ ሰምሰታው እስቲ ከበዛብህ ጋር የተዋወቅንበትን ጊዜ ታስታውሳለህ? ሰው ሁሉ ትቷዋት ተረስታ መውደቂያ አጣች እየተባሉ ለሚያውቁኝም ለማያውቁኝም እንኳን በወሬ መሳቂያ ሆኜ አንገቴን ቀና አድርጌ ሰው ለማየት አፈር በነበረበት ጊዜ ነው። በዛን ጊዜ በዛብህ ብቻ ከልቡ የሚወደኝ መሆኑን ስረዳ ልክ ወድቄ ከተረሳሁበት ፈልጎ ያነሳኝ ከሙታን መካከል ለይቶ ሕይወት የሰጠኝ መስሎ ተሰማኝ። ከሱ ከተለየው እንደገና ወድቄ ወደምረሳበት የምመለስ መሰለኝ። ከሱ በቀር ለእኔ የተፈጠረ ያለ አልመስለኝ ብሎ እሱን ፍለጋ ብሰደድ ከመቃብር አፋፍ ላይ ቆሞ ደረስኩበት። ይገርማል በቅፌ ይዤው ጣር ሲያንገላታው ቆይና ትንሽ ይሽልብ አድርጎት ሲቃሽ ሰብለን ለማንትቻ ትልሞት እልም አልሞት ከሰብለ ጋር እኖራለሁ ይልና ወዲያው ሲነቃ፣ እኔ ከሞት የማድነው ይመስል በደካማ እጁ ጥቡቅ አድርጎ ይዞ አትለይኝ ባክህን እፈራለሁ ይላል። ያን ጊዜ እንኳንስ በህይወቱ እያለ ቢሞትም ሬሳውን ትቼ መሄድ ውለታ ቢስ የሚያደርገኝ መሰለኝ። ሬሳው የሚፈራና ብቻውን ትቼው በመሄድ የሚታዘበኝ የሚወቅሰኝ መስሎ ተሰማኝ። ስለዚህ በሄደበት እስከከተለው ድረስ ምንኩሼ በሬሳው አጠገብ እንድኖር ቆረጥኩ። ሁለተኛው ፍራት ነው ያልኩ፣ አባባንና አማማን በጀምባ አልገድላቸው። ገዳያቸው እኔ ገዳያቸው በመሆኔ በእግዚአብሔር ፊት ወንጀለኛ ሆኜ መታየቴ የማይጠረጠር ነውና ምንኩሼ እሱን ካላገለገልኩ ምህረት አላገኝም ብዬ አመንኩ። ለአባትሽ እና ለእናትሽ ገዳያቸው የገዛ ከንቱነታቸው ነው እንጂ አንቺ አደለሽም። ስለ በዛ ብለህ ለነገርሽኝ ግን የምሰጠው ስምም መልስም የለኝም፣ አለ ጉዱ ካሳ። እምባው በግራ ቀኝ ጉንጮቹ እየወረደ ባካህ አታልቅስ፣ ያ ካሳ! እኔ እኮ ደስ ብሎኝ ነው የምኖር። አንተ ተለወጭ ሌላ ሆንሽ አልከኝ እንጂ ለእኔ መለወጤ በጭራሽ አይታወቀኝ። አየ በዛብህን ምንም ቢሆን በቀን በቀን አንድ ጊዜ አውጥቼ መኝታውን ተርጌ ሰላስተኛ ውዬ አላውቅም። ታዲያ በየቀኑ ሳየው በሕይወቱ ያለና አብረን የምንኖር እየመሰለኝ ደስ ብሎኝ ይኖራለሁ። እንዴት? አለ ጉዱ ካሳ ግራ ገባውና። በዛብህን ላሳየ ጉዱ ካሳ የሰብለን ጤንነት ተጠራጥሮ መልስ ሳይሰጥ እንዲሁ ትኩር አድርጎ ይመለከታት ጀመር። ከዚያም ተነስታ ወፍራም ጠዋፍ አበራችና ተቀምጠው ሲነጋገሩ ካመሹበት መደብ አንጻር አንድ የአበባ ምንጣፍ የለበሰ የሳንቃ ክዳን ከፈት አድርጋ ይውል አለች። መቃብሩ ከውስጥ በድንጋይ ተገንብቶ ከተለሰነ በኋላ ወለሉም ህንፃውም ጥሩ ሆኖ በአመድ ተለቅልቆ ተጠንቅቆ የያዙት ቤት እንጂ የመቃብር ጉድጓድ አይመስልም። እዚያ ውስጥ አንድ ንጹህ ሸማ የለበሰ ሳጥን በቀኝ አንድ ያለበሰ ሳጥን በግራ ሆነው ይታያሉ። ጉድጓዱ ግን ሌላ ሳጥንም ሊያስቀምጥ የሚችል ሰፊ ነው። ሸማ የለበሰው በዛብህ ነው። አለች ሰብለ። ያለበሰውስ? ያለበሰውማ እስቲ ገምት አለች ፈገግ ብላ። የማን ነው? መገመት አቃጠህ? የኔ ነው። ጉዱ ካሳ ስቅቅ ብሎ ያለቅስ ጀመር። አታልቅስ እንጂ እንድታለቅስ እኮ አይደለም፣ በዛ ብህን ያሳየው። አንድ ነገር ልለምንሽ ሰብለ፣ አለ አይኖቹንም አፍንጫውንም ኩታውን ነጥሎ በጫፉ እየጠራረገ ሰብለ። አለባለ እማ ሆይ እሺ እማ ሆይ፣ እዚህ አብሬያችሁ ልሁን። ቦታው ሰፊ ነው፣ ይበቃል። አገርህን ትተህ ሀገሬን፣ አገሬ ሰው ካስለቀቀኝ ብዙ ጊዜ ነው። እንቆጳም ከሞተች ሶስት ዓመት ሆኗታል። እንግዲህ አስደና ሀሳብ ነው አለች። አንገቷን ደፍታ ከቆየችበት ቀና አድርጋ እምባ በሞሉ አይኖቿ አጎቷን እየተመለከተች እሱም እንደ እሷ በመከራ የኖረ መሆኑ ታሰባትና ጉዱ ካሳና ሰብለ በተገናኙ በአስራ አምስተኛው ቀን የልብ በሽታዋ ተነሳባትና እንደ ልማዷ ወደቀች፤ ነገር ግን ዳግም አልተነሳችም። ጉዱ ካሳ ከባሏ አጠገብ አስተኛት፤ በሦስተኛ ዓመቱ እሱም ከእነሱ ጋር ተጨመረ።